አሰላም አሌይኩም ወረህመቱላሂ በረካቱ፣ የጃናን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ነኝ አልሀምዱሊላ። በላይክ በሻር በሰብስክራይብ ገባገባ በሉ። ዛሬ መጣሁላችሁ፣ ግዲህ እንዴት ተለመደው በሀይሚ በብሩክ ብሩክ የው ተው እንዴዝሃታርክ የወጋይ ቢረሳ የተወቀይ ረሳ ብሏል። አንተ ማለህ ረህማ አላህ ረህማ አባትህን አትሀል ወይ? ኡዙ ቢላህ ነፍሲ ማር ማለት ነው። ይቀርተው ወገን፣ ያአላህ፣ ነፍሲ ማር አባትህን አትሀል። እሷም ደግሞ መሰልክ ያኒ እነቷን ስላጣች እንደዛ አይደረግም፣ ይሰማታል። እሷ ቦታ አንተ ቦታ ላይ እሷ እሷ ቦታ ላይ አንተ ብትሆኑ እንደዛ ማለት ነውና ተው፣ አይደረግም። ምን ታረጊ? እኛ ቤት እኔን ታታስፈቅጪ ምናምን አይባልም። ለእንግዲህ ማለት ነው ገባህ? ይከፋታል። እኔ እናት ባጣን ወይ እንደዚህ ያለኝ የሚል ይመጣል። ገባህ? ስለዚህ ለእንዴ ሰው ልጅ ደግሞ ማስተዋል እና የምንናገረውን ነገር ማወቅ አለብን ማለት ነው። ይህን ያልኩብህ ምክንያቴ ማለት ነው። ጋሽ ብሩክ ተው።

ነው እንጂ ትልቁ ነገር ያኔ ይሰማታል። ይችልሽ ምንም ቢሆን እናቷን አታለች። እነዚህም ቤተሰቦቿም ያው ቢያሳድጓትም የፈጠራችሁን እናት አባታችሁን ደግሞ ትታጡ ይከብዳል ማለት ነው። እና ሃይሚዬ አይክፋሽ። አንዳንድ ጊዜ እንደዚህ ሀይማንቆች ቆቆች ትታረቅ። ወላሂ እኔ ለራሴ ታሳዝነኛለች አንዳንዴ ማለት ነው በቃ ጨቅለት ለነጌ ታሳዝነኛል እንዴ፣ እች ላይ ምን ሆና ነው ላላህ እንዴ፣ ለምን እንድትሆናለች ትችላለህ ማለት ነው እንዴ፣ ራሷን እችላ በኮንፊዴንስ የምትሄድ ሰው አይደለች እንዴ ብዬ በቃ እዚህ ማለት ደረጃ ድረሳለ ማለት ነው። ሃይሜ እንግዲህ አይ አይ ክፋሽ የእኔ እናት፣ አንተ ደግሞ እንዲህ አለብህ። ፕራንክን ድረቅ ይድረቅ ደረቅ በራንካችሁን እዛ ወደ ዙባላ ክታቱት። እሷ ፕራንክ ያደረገች እናትጋ ሄዴች እናትጋ ተነጋግራ አንተም አለህበት ያው፣ እንደዚህ እዚህ መሆን ነው የምፈልገው ልበለው ምናምን ተባብላችሁበት ነው። ግን እሷ ደግሞ የሚከፋባት ቦታ እያወቅ ባ ይመስለኛል እንደዛ ማለት ነው ሁልክ የሆነች ልጅ ኢንተርኔቱን ግጥም አርጋ ይዘዋለች ማለት ይቻላል። ዛሬ ኢንተርኔት ምናገኛቸው አ ይሄን ይመስላል ወገኖች። ይህ ዛሬ ያው እንባ ስተሚያል እምባዋ ክትር ክትር ብሎ እስከሚፈስ ድረስ ነው። እንግዲህ ያው እኔ አልወድም፣ በተለይ እንደዚህ ያለ ችግር አለባቸው ሲሉ በጣም ይሰማኛል ማለት ነው ወገኖች። እየወለን ያኔ ያ ሰው እዛ ሰው ቦታ ላይ መሆን አለበት መጀመሪያ ለምን ይሄንን ነገር አረገው ብዬ የማስብበት ሰዓት ይኖረኛል ማለት ነው። እቺ ልጅ ደግሞ ታሳዝናለች። ገና እኔ እንደ ራሴ በሰዎቹ ጫማ ላይሄድ አልችልም። የራሴን ጫማ ነው ልናገር የምችለው። ልጅ ናት ይሰማታል።

ይሄን ያለኝ እኔ በአሁን ሰዓት ላይ ማለት ነው። አራንቺ ሁልክፊ በቃሻል ቲቪ ተነሽ ሲተው ቲቪ ጋር ግጥም አርጋ ይዛብኛል። ልይቱ ዛሬ ኢንተርኔትን እታችናት እንደ ሰላቢ ቁና ሂዳ ተዘፍዝፋለች። አውዙ ቢላ እና ይሄን ይመስላለሁ ወገኖች ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ይመስላል

እና ይሄን ይመስላል ዛሬ የመጣሁበት እላችኋለሁ፣ ወገኖች ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ ያው ለመቶሽ እንግዲህ ግብ ግብ ያዙ። እረ ተው ተው ተው ተው፣ እረሳችሁት ኮ ቻናሉን። ይሄንንማ እም ምንድን ነው፣ ምን ይሄ ነው። ስልኩን ቢያረጭ ረስ ኢንተርኔት አልሰበም ማለት ምን የዚህም ተፍቷል ለተሰል ምን አቃሉት? እንዴ አፈርን አቃሉት መሰለኝ። ሰውየው እኮ እግሩም እጁም ሁሉ ነገሩን የሚበላ ሰው የሚበላው ሰው ነው። ወላሂ በጣም የሚበላው ሰው እኔ ወላሂ ሰው የንቄት ይመስላል። ታለልለት የቀረው ብዙ ተቸገሬ ነው በእንተርኔት በኩል። በፊትስ ወላሂ በራሴ ነበር መጠቀም ማለት ነው ወገኖች፣ አሁን ግን ወላሂ በእነሱ ስለሆነ በጣም ተቸገሬ ያለው ኢንተርኔት ነው። ይበላኝ ማለት ነው። የለኝም ኢንተርኔት በቃ፣ ተተነቀለ ተነቀለ። ንቅል አርጎም ክፋቱ ቁጭ አደረገዋል ማለት ነው። እዛህ ላይ ስቶር ነው። ዋአላይና ዋአላይ፣ ምነው አይደለም። እንደ ሰማችሁት ሰምታችሁኛል። ያልኩትም በደንብ ገብቷችኋል ብዬ አስባለሁ። እንግዲ የሰው ቤት የሰው ነው። የእናት ቤት የአባት ቤት የለም እንደምታውቁት ማለት ነው። እህ? እና ስለዚህ ወገኖች፣ እጂ ሃይሜን አታስከፋት፣ ነው ብሩክን በሉልኝ፣ አድርሱልኝ። ለጋሽ ብሩክ ምን ነው? እንደም ወፈረህ ልብህን አታዲ እንዲ ነው? እህ? እንደም ወፈረህ ልብህን አታዲ እንዲ ነው ማለት ነው። አይ ሰው ይሰደት ብሏል። እኛም ታባት እናቶቻችን ተለጥነን በስደት ላይ ነን ያለነው ይሄው እንደኛ እኛ ቦታ ላይ ሆናችሁ እናትና አባቶቻችሁን ብታውት ይከብዳል ማለት ነው። እጅ ደግሞ ከኛ ምንም ያልተሻለ ህይወት እየኖረች ነበር በሰው ቤት። እናቷን ታታገኝ ሰው ወይንም ሞት ይመጣ ይከብዳል ማለት ነው። እህቶች ወንድሞቼ እንግዲህ በዚህ ላይ ላይክ ሸር ሰብስክራይብ እያደረጋችሁ ትገባ ገባ በሉ። ይህ ሰውዬ እውነቱ ምናቀለው ማለት ነው። ኢንተርኔቱችን ዝተኛችን ቅርሶ ልሹ ይህን ይመስላል። ላይክ ሸር ሰብስክራይብ አድርጉት። ሸርሸርሸርሸርሸር ወገኖች ዬ እያደረጋችሁ ገባ በሉ። በዚህ ሚላ ሚፈጣረሻ ገባ ገባ በሉ እስቲ በላይክ በሸር በሰብስክራይብ ያለ ታብ ታብ ታብ ታብ ታብ ተባርኩት። ላይክ ላይክ ላይክ ላይክ እያደረጋችሁት ገባ ገባ ገባ ገባ በላችሁ። መቶና መቶ ሺ በሉት፣ ሰምታችኋል። መቶ ሺ ያጠጡት እንግዲህ ማለት ነው። እነህን መስላል ዛሬ የመጣሁበት እህቶቼ ወንድሞቼ፣ ላይክ ሼር፣ ሰብስክራይብ በማድረግ እንተጋገዝ፣ እንተባበር። ይህንን መስለው የመጣሁበት አጀንዳ ሸርሸርሸርሸርሸር አድርጉት። ላይክ ሸር ላይክ ሸር ላይክ ሸር ላይክ ሸር ላይክ ሸር ላይክ ሸር ማፊሸር ወረ ላይክ ወለ ሸር ርፍ